ዘፍጥረት ምዕራፍ ሠላሳ አምስት እግዚአብሔር ያዕቆብን ተነሳና ወደ ቤቴል ውጣ እዚያም ተቀመጥ ከወንድምህ ከኤሳው ሸሽተ በሄድክ ጊዜ ለተገለጠለህ አምላክ በዚያ መሠዊያ ሥራ አለው። ስለዚህም ያዕቆብ ለቤቱ ሰዎችና አብረውት ለነበሩት ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን በአዳን አማልክት አስወግዱ፣ ሰውነታችሁን አንጹ፣ ልብሳችሁንም ለውጡ። ተነስተን ወደ ቤቴል እንውጣ፣ እዚያም በመከራዬ ጊዜ ለሰማኝ በሄድኩበት ስፍራ ሁሉ ላልተለየኝ አምላክ መሠዊያ ሠራለሁ። ስለዚህ በእነርሱ ዘንድ የነበሩትን በአዳን አማልክ ተሰብስበው የጆሮጎቶቻቸውን አውልቀው ለያዕቆብ ሰጡት። ያዕቆብም ወስዶ ሴኬም አጠገብ ካለው ወርካ ዛፍ ስር ቀበራቸው። ያንንም ቦታ ለቀው ሄዱ። እግዚአብሔር በዙሪያቸው በነበሩት ከተሞች ሁሉ ላይ ፍርሃትና ድንጋጤ ስለለቀቀባቸው ያሳደዳቸው አልነበረም ያዕቆብና አብረውት የነበሩ ሰዎች ሁሉ በከናን ወደ ምትገኝ ቤቴል ወደ ተባለችው ወደ ሎዛ ደረሱ ያዕቆብም በዚያ ስፍራ መሠዊያ ሰርቶ ስሙን ኤል ቤቴል አለው ምክንያቱም ከወንድሙ ሸሽቶ በሄደ ጊዜ እግዚአብሔር የተገለጠለት በዚህ ቦታ ነበረ በዚህ ጊዜ የርብቃ ሞግዚት ዲቦራ ሞተች ከቤቴል ዝቅ ብሎ በሚገኘው የዋርካ ዛፍ ስር ተቀበረች ከዚህም የተነሳ ያ ቦታ አሎምባኩት ተባለ ያዕቆብ ከሰሜን ምዕራብ ሜሶጶጦሚያ ከተመለሰ በኋላ እግዚአብሔር ለያዕቆብ ዳግመኛ ተገለጠለት ባረከውም። እግዚአብሔርም እስካሁን ስምህ ያዕቆብ ነበረ፣ ከእንግዲህ ያዕቆብ ተብለህ አትጠራም፣ ነገር ግን ስምህ እስራኤል ይባላል አለው። ስለዚህ እስራኤል ብሎ ጠራው። ደግሞም እግዚአብሔር ያዕቆብን እንዲህ አለው እኔ ሁሉን ማድረግ የሚችል አምላክ ነኝ ብዛ፣ ተባዛ ሕዝብን የሕዝቦችን ማኅበር ካንተ ይወጣሉ ነገሥታትም ከአብራክ ይከፈላሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ላንተ እሰጣለሁ፣ ካንተም በኋላ ይችን ምድር ለዘር ሰጣለሁ። እግዚአብሔር ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብ እግዚአብሔር ከእርሱ ጋር በተነጋገረበት ስፍራ የድንጋይ ሐውልት አቆመ። በሐውልቱ ላይ የመጠጥ ቁርባን አፈሰሰ፣ ዘይትም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ስፍራ ቤቴል ብሎ ጠራው። ከዚያም ከቤቴል ተነስተው ሄዱ። ኤፍራታ ለመድረስ ጥቂት ሲቀራቸው ራሄልን ምጥ ያዛት፣ ምጡም ጠናባት። ምጡ አስጨንቋት ሳለ አዋላጇ አይዞሽ አትፍሪ፣ ሌላ ወንድ ልጅ ልትገላገይ ነው አለቻት። እርሷ ግን ሕይወቷ ልታልፍ በማጣጣር ላይ ሳለች ልጇን ቤን ኦኒ አለችው፤ አባቱ ግን ብንያም አለው። ራሄልም ሞተች፤ ወደ ኤፍራታ በሚወስደው መንገድ በቤተልሔም ተቀበረች። ያዕቆብም በራሔል መቃብር ላይ ሐውልት አቆመ። እስከ ዛሬም የራሔል መቃብር ምልክት ይኸው ሐውልት ነው። እስራኤልም ጉዞውን በመቀጠል ከጋዴር ወንዝ ባሻገር ድንኳኑን ተከለ። እስራኤልም በዚያ ምድር ሳለ ሮቤል ከአባቱ ቁባት ከባላ ጋር ተኛ። እስራኤልም ድርጊቱን ሰማ። ያዕቆብ ዐሥራ ሁለት ልጆች ነበሩት። እነርሱም የሊያ ልጆች የያዕቆብ የበኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፤ የራሔል ልጆች ዮሴፍ፣ ብንያም፤ የራሔል አገልጋይ የባላ ልጆች ዳን፣ ንፍታሌም፤ የሊያ አገልጋይ የዘልፋ ልጆች ጋድ፣ አሴር ናቸው። እነዚህ ያዕቆብ በሰሜን ምዕራብ ሜሶጶጣሚያ ሳለ የተወለዱለት ወንዶች ልጆች ነበሩ። ያዕቆብ አባቱ ወዳለበት ወደ መምሬ የመጣ አብርሃምና ይስሐቅ የኖሩበት ቅሪያት አርባቅ ወይም ኬብሮን የተባለችው ቦታ ናት። ይስሐቅ 180 ዓመት ኖረ፣ አርጅቶ ዕድሜ ጠግሞ ሞተ፣ ወደ ወገኖቹ ተሰበሰበ። ልጆቹም ኤሳውና ያዕቆብ ቀበሩት። ዘፍጥረት ምዕራፍ 36 ኤዶም የተባለው የኤሳው ትውልድ ይህ ነው። ኤሳው ከከናን ሴቶች አገባ፣ እነርሱም የኬጣዊው የኤሎን ልጅ አዳን የኤዋዊው የጽብኦን ልጅ አና የወለዳት አህሊባም እንዲሁ የነባዮት እህት የሆነችው የእስማኤል ልጅ ቤስሞት ነበሩ። አዳ ለኤሳው ኤልፋዝን ወለደችለት፣ ቤስሞት ደግሞ ራጉኤልን ወለደችለት። እንደዚሁ አሊባም የኡሳን፣ የእልማንን፣ ቆሬን ወለደችለት። እነዚህ ኤሳው በከነአን አገር የወለዳቸው ልጆች ናቸው። ኤሳው ሚስቶቹን ወንዶችን፣ ሴት ልጆችን፣ ቤተሰቦቹን በሙሉ እንደዚሁም የቀንድ ከብቶቹንና ሌሎችንም እንስሳት ሁሉ በከናን ምድር ያፈራው ሀብት እንዳለ ይዞ ከወንድሙ ከያዕቆብ ራቅ ወዳለ ቦታ ሄደ። ብዙ ሀብት ስለነበራቸው አብረው መኖር አልቻሉም። የነበሩበትም ስፍራ ከከብቶቻቸው ብዛት የተነሳ ሊበቃቸው አልቻለም። ስለዚህ ኤዶም የተባለው ኤሳው መኖሪያውን በተራራማው አገር በሴር አደረገ። በሴር ተራራማ ሀገር የሚኖሩ የኢዶማውያን አባት የኤሳው ዝርያዎች እነዚህ ናቸው። የኤሳው ልጆች ስም የኤሳው ሚስት የአዳ ልጅ ኤልፋዝና የኤሳው ሚስት የቤስሞት ልጅ ራጉኤል። የኤልፋዝ ልጆች ቴማን፣ ኦማር፣ ስፎ፣ ጎትማን፣ ቄኔዝ። የኤሳው ልጅ ኤልፋዝ ትምና የምትባል ቁባት ነበረችው። እርሷም አማሌቅን ወለደችለት። የኤሳው ሚስት የአዳ የልጅ ልጆች እነዚህ ናቸው። የራጎዌ ልጆች ናሆት፣ ዛራ፣ ሳማን፣ ሚዛህ። እነዚህ ደግሞ የኤሳው ሚስት የቤስሞት የልጅ ልጆች ናቸው። የጽባኦን የልጅ ልጅ የአና ልጅ የኤሳው ሚስት አህሊባም ለኤሳው የወለደቻቸው ልጆች የዑስ፣ የእልማና፣ ቆሬ ከኤሳው ዝርያዎች እነዚህ የነገድ አለቆች ነበሩ። የኤሳው የበኩር ልጅ የኤልፋዝ ልጆች አለቃ ቴማን፣ አለቃ ኦማር፣ አለቃ ስፎ፣ አለቃ ቄኔዝ፣ አለቃ ቆሬ፣ አለቃ ጎትማን፣ አለቃ አማሌቅ። እነዚህ በኤዶም ምድር ከኤልፋዝ የተገኙ የነገድ አለቆች የአዳ የልጅ ልጆች ነበሩ። የኤሳው ልጅ ራጉኤል ልጆች አለቃ ናሆት፣ አለቃ ዛራ፣ አለቃ ሳማን፣ አለቃ ሚዛ እነዚህ በኤዶም ምድር ከራጉኤል የተገኙ የነገድ አለቆች የኤሳው ሚስት የቤስሞት የልጅ ልጅ ነበሩ። የኤሳው ሚስት የአሃሊባም ልጆች አለቃ የኡስ፣ አለቃ የአልማን፣ አለቃ ቆሬ እነዚህ ከአን ልጅ ከኤሳው ሚስት ከአሊባም የተገኙ የነገድ አለቆች ነበሩ። እነዚህ ኤዶም የተባለው የኤሳው ልጆችና የነገድ አለቆቻቸው ነበሩ። በዚያች ምድር ይኖሩ የነበሩ የሆሪው የሴር ልጆች እነዚህ ነበሩ፦ ሎጣን፣ ሶባል፣ ጽባኦን፣ አና፣ ዲሶን፣ ኤጽራን፣ ዲሳን። እነዚህ በኤዶም የነበረው የሴር ልጆች የሆራውያን የነገድ አለቆች ነበሩ። የሎጣን ልጆች ሆሪና፣ ሄማም። የሎጣን እህት ቲምና ትባል ነበረ። የሶባል ልጆች አልዋን፣ ማንሃት፣ ኤባል፣ ስፎና፣ አውና። የጽብዖን ልጆች አይና፣ አና። ይህ አና የአባቱ የጽብዖንን አህዮች ሲጠብቅ የፍልውሃ ምንጮችን በምድረ በዳ ያገኘ ሰው ነው። የአና ልጆች ዲሶናን የአና ሴት ልጅ አህሊባም። የዲሶና ልጆች ሄምዳን፣ ኤስባን፣ ይትራንና ክራን። የኤጽር ልጆች ቢልሃን፣ ዛኦናንና አቃን። የዲሳን ልጆች ኡጽና አራን። የሆራውያን የነገድ አለቆች እነዚህ ነበሩ፦ ሎጣን፣ ሶባል፣ ጽባዖን፣ አና፣ ዲሶን፣ ኤጽራን ዲሳን። እነዚህ በሴር ምድር እንደየነገዳቸው የሆራውያን የነገድ አለቆች ነበሩ። የኤዶም ነገስታት። ንጉሥ በእስራኤል ከመንገሱ በፊት በኤዶም የነገሱ ነገስታት እነዚህ ነበሩ። የቢኦር ልጅ ባላቅ በኤዶም ነግሶ ነበረ። የከተማው ስም ዲሃምባ ይባል ነበረ። ባላቅ ሲሞት የባሶራው የዛራ ልጅ ኢዮባብ በምትኩ ነገሰ። ኢዮባብ ሲሞት የቴምናዊው ሁሳም በምትኩ ነገሰ። ሁሳም ሲሞት የምድያማን ሰዎች በሞዓብ ምድር ድል ያደረጋቸው የባዳድ ልጅ ሃዳድ በምትኩ ነገሰ። የከተማዋም ስም አዊት ይባል ነበረ። ሃዳድ ሲሞት የመስሪቃው ሰምላ በምትኩ ነገሰ። ሰምላ ሲሞት በወንዙ አጠገብ ያለው የረሆቦት ሳኦል በምትኩ ነገሰ። ሳኦል ሲሞት የአካቦር ልጅ በሃላናን በምትኩ ነገሰ። የአካቦር ልጅ በሃላናን ሲሞት ሃዳር በምትኩ ነገሰ። የከተማው ስም ፋኡ ይባል ነበረ። የሚስቱም ስም መሄጤባኤል ሲሆን እርሷም የሜዛሃብ ልጅ መጥሬድ የወለደቻት ነበረች። ከኤሳው የተገኙት የነገድ አለቆች ስም እንደየነገዳቸው፣ እንደየአገራቸው ይሄ ነው፦ ቲምና፣ አልዋ፣ የቴት፣ አህሊባም፣ ኤላ፣ ፊኖን፣ ቄኔዝ፣ ቴማን፣ ሚብሳር መግዲኤልና ኢራም። እነዚህ በያዙት ምድር እንደየይዞታቸው ከኤዶም የተገኙ የነገድ አለቆች ነበሩ። ይህም ኤሳው የኤዶማውያን አባት ነው።